ሰላም ሰላም ወደ አድማጮቻችን፣ ይህ ብስራት ስፖርት ነው። በአዲስ ፕሮግራም ተመልሰን መጠናል። ስለ ብሪያን ምበውሞ ልናወራችሁ። ምበውሞ ምን አይነት ተጫዋች ነው? ምን ምን አይነት ክህሎቶችስ አሉት? በማንቸስተር ዩናይትድ ቀጣዩ አንድሬ ታውሰንድ ወይስ ራፊኒያን ይተካል? አንድሬ ታውሰንድ በእንግሊዝ ፕሪሚየር ሊግ በእንግሊዝያን ፐርፎርማንስ ስታስታውሱት በጣም ክህሎት የነበረው በአንድ ወቅት የት ይደርሳል የተባለ ተጫዋች ነበር። ራፊኒያንም የሚመስል ባህሪ ያለው በባርሴሎና ራሱን አግኝቶ አሁን ለባ ባሎንዶር እጩዎች ውስጥ አንዱ የሆነው በስፔን ላሊጋ ጥሩ ብቃቱን እያሳየ የሚገኘውን ራፊኒያንስ አያስታውሰንም? ከሁለቱ አንዱን በማንቸስተር ዩናይትድ ቤት ሁኖ ሊያሳየን የሚችልበት እድል አለ። ከሊድስ ዩናይትድ ራፊኒያ ምርጥ ብቃት የነበረው ተጫዋች ነበር። ሌላኛው አንድሬ ታውሰንደም እንደዚሁ ክህሎት የነበረው ነገር ግን ወደ ትልልቆቹ ክለቦች ሲሄዱ የተለያዩ አይነት ባህሪዎችን አይተናል። ራፊኒያ በመጨረሻ ራሱን አግኝቶ በዓለም መድረክ ላይ ጥሩ ብቃቱን በዚህ የውድድር አመት አሳይቷል። ብራያን ምበውሞ ከብሬንፎርድ ወደ ማንቸስተር ዩናይትድ ከባድ ሸክም ከባድ ኃላፊነት ይሆንበታል ወይስ የተሻለ ብቃቱን አይተን በዓለም መድረክ ላይ ማንቸስተር ዩናይትድ የነበረውን ገናናነት የሚመልስ ተጫዋች ይሆናል? እንግዲህ የሚጠበቅ ነው የሚሆነው። ወደ አድማጮቻችን ይህ አያ ስፖርት ነው። ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደ አድማጮቻችን የእናንተን አስተያየት ደግሞ እንጠብቃለን። ስለ ብሪያን ኢምቦሞ ምን ታስባላችሁ? ምን አስተያየት ሳላችሁ ኮሜንት መስጫ ቦክሱ ላይ ጻፉልን። ከኢትዮጵያ ውጭ ያላችሁ አድማጮቻችን ጆይን በማድረግ የአያ ስፖርት ቤተሰብ ጥበብና ባል የሆኑ ቶሎ ቶሎ መረጃዎች የሚደርሷችሁ ይሆናል። እንግዲህ ውደድማቻችን በእያንዳንዱ መስፈርቶቻችን ይህንን ተጫዋች እናየዋለን። የዚህ ፕሮግራም የፕሮግራም ምንጫችን ፓይታጎሬስ ዌብሳይት ነው። እንግዲህ ከዚ ያገኘቸውን በአጭሩ የማቀርብላችሁ ይሆናል። የጎል ድሎችን በመፍጠር የመጀመሪያው መለኪያ ነው የሚሆነው። ብዙ ተጫዋቾች ጎል ትሬት መሆን ወይም የጎል ድሎችን ምን ያክል ያስተናግዳሉ የሚለው ነው። ብሪያን በሞ በዚህ የሚደነቅ ሁኖ ይታያል። ከፍተኛ የሆነ የጎል ድሎችን የመፍጠር አቅም አለው። ነጥብ ሶስት አምስት ነን ፔናልቲ ኤክስጂ ወይም ከፔናልቲ ውጭ እድሎችን በዘጠና ደቂቃ ውስጥ ይፈጥራል። ዜሮ ነጥብ ሶስቶቹ ደግሞ ጎሎች የመሆን እድላቸው ሰፊ ነው። እኔ ግን ከእነዚህ ሁሉ እድሎች ያስገረመኝ ሹት ኦን ታርጌት ነው። ሀምሳ አንድ ፐርሰንት ሹት ኦን ታርጌት አለው። ይህ የአጥቂ ቁጥር ነው ቢባል ማጋነን አይደለም። ከፍተኛ የሆነ ሹቶችን መሞከር እና ሹቶቹ ደግሞ የተሳኩ የመሆን እድላቸው ነው። ከሁለት ኳሶች አንዱ ወደ ግብ ጠባቂው ኦን ታርጌት የሚሞከር ነው። በዚህ ረገድ ካያችሁት ከሳካ ከኦሊሴ ከሳላ ሁሉ የተሻለ ነው። ነገር ግን እነሳካ ኖሊሴ በምን ይሻላሉ ካላችሁኝ ነን ፔናልቲ ክስጁን እድሎችን በመፍጠር የተሻሉ ነው ይታያሉ። ነገር ግን አንድ ልብ ልትሉት የሚገባው በእነዚህ ማወዳደሪያዎች ብዙን ጊዜ በሱ መስመር በቀኝ መስመር የሚጫወቱ ተጫዋቾች ሳካ፣ ኦሊሴ፣ ሳላ፣ ላሚኒያማል ቼርኪን ልናነሳ እንችላለን። ነገር ግን እነዚህ ተጫዋቾች የሚጫወቱበት ቡድን እና ብሪያን ኢምቦሞ የሚጫወትበት ቡድን የተለያየ መሆኑን ልብ ልትሉት ይጠበቃል። ምክንያቱም እነሱ የሚጫወቱበት ቡድን ብዙን ጊዜ ኳሶችን የሚቆጣጠር ነው። የብሪያን ሚምቦሞ ግን ብሬንፎርድ ነው፣ መሀል ሰፋሪ የእንግሊዝ ፕሪሚየር ሊግ ቡድን ነው። ኳሶችን ይዞ ብዙ ጊዜ የሚቆይ ቡድን አይደለም፣ በፖሴሽን የሚበለጥ ነውና ብዙ እድሎችን ኳሶችን ካለማግኘት አንጻር የራሱ የሆነ ጥቅምና ጉዳቶችን የሚያጋጥሙ ይሆናል። ስለዚህ በነሳካ በነኦሊሴ በዚህ ረገድ ቢበለጥ፣ ማንቸስተር ዩናይትድ ብዙ እድሎችን ብዙ ኳሶችን ሲይዝ ሲቆጣጠር ምን አይነት እድሎችን ያፈጥራል የምናየው ይሆናል። ሁለተኛ የሚሆነው የጎል እድሎችን ወይም ደግሞ አደጋ የሚሆኑ እድሎችን በመፍጠር በኩል ነው። ብሪያን ምበውሞ በዚህ በኩል በጨዋታ ውስጥ ሰባ አራት ኳሶችን ይነካል። ሳላህን ካያችሁት ሰማንያ ነው የሚሆነው። ሳላህ የተሻለ ነው ከሱ ምንም ጥያቄ የለውም። ነገር ግን አሁን ባለበት ድሜ ሙያዊ አሁን ባለበት ሳላ ባለበት ፐርፎርማንስ ማለት ነው። ከሌሎች ተጫዋቾች ግን የተሻለ ሆኖ ይታያል። ከነሳካ ኦሊሴ ኳሶችን ሹት በማድረግ የተሻለ ሆኖ ይታያል። በተለይ ደግሞ ምኑ ይለያል ካላችሁ ኢንከሳካ ና ከኦሊሴ ቀኝ እግሩ በጣም ጠንካራ ሹቶችን ማድረግ የሚችል ነው። በእግራውም በቀኝ እግሩም ጥሩ የሆኑ ሹቶችን የማድረግ አቅም አለው። ድሪብል ወይም ደግሞ አብዶ የመስራት ወይም ተጫዋቾችን የማለፍ አቅሙን ካያችሁት ብሪያሚም ደግሞ በጨዋታ ውስጥ ሶስት ነጥብ ወይም አራት ኳሶችን ድሪብል ያደርጋል። ስድስት ፐርሰንት የተሳካ ድሪብሎችን ያሳካል ከነዛ ውስጥ ደግሞ በዘጠና ደቂቃ ኳሱን ወደፊት በመውሰድ ሁለት ነጥብ አምስት ኳሶችን መውሰድ የሚችል ጥሩ ድሪብል የማድረግ ወደፊት ኳሶችን የመውሰድ አቅም ያለው ተጫዋች ነው ነገር ግን እዚህ ጋር በሳካ ና በኦሊሴ በሚገባ የሚበለጥ ተጫዋች ሆኖ ይታያል ምክንያቱም ድሪብል በማድረግ አቅሙ ድሪብሎችን ሲያደርግ ቅልጥፍና ወይም ደግሞ የያማል አይነት ወይም የቡካዮ ሳካ ማለት እንችላለን በተለይ ኦሊሴና ና ያማል ግን በጣም በዚህ አይነት ክህሎት አላቸው በሚገባ ተጫዋቾችን ድሪብል አድርገው የአንድ ለአንድ ግንኙነቶችን የማለፍ አቅም አላቸው ቀጥተኛ የሆነ ግን ድሪብል የማድረግ ደግሞ ምበውሞ ጋ ታያላችሁ። ጠቃሚ የሆኑ ድሪብሎችን የሚያደርገው ኤክስትራ ታች የምትሉት ኳሱን ይዞ በመቆየት ደጋፊን የሚያናድ አይነት ብቃት የለውም። ጠንካራም ጎኑ ሆኖ መነሳት የሚችል ነው ድሪብል የማድረግ አቅሙ። የመከላከል አቅሙ ሲታይ ከሌሎች በጣም በብዙ ልዩነት የተሻለ ሆኖ የሚታየው ብራያን ምበውሞ በመከላከሉ ረገድ ነው። በጨዋታ ውስጥ አምስት ጊዜ ኳሶችን ተከላክሎ ወደኋላ ተመልሶ የማስጣል አቅም አለው። የተሳካ የአንድ ለአንድ ግንኙነቶችን የማሸነፍ አቅሙ ካያችሁት ሰባ ፐርሰንት ይደርሳል። ይህ ከፍተኛ የሆነ ከመስመር ተጫዋቾች ቁጥር ነው። ኳስ በጨዋታ ውስጥ ሁለት ኳሶችን ማቋረጥ የሚችል ነው። በዚህ ካያችሁት እንግዲህ በመከላከሉ ረገድ ቡካዮሳካ ለአርሰናል የሚሰጠው ሚና አይታችሁ ከሆነ በጣም የተለየ ነው። ምክንያቱም አንደኛ ትልቁ ምርጫ የሚያደርገው ማይክል አርቴታ ማርቲኒሊና ቡካዮሳካ ወደኋላ ተመልሰው እንዲከላከሉ ነው። ይህ ተጫዋች እንደዚህ አይነት ክህሎት አለው። ወደኋላ መመለስ በጣም ጥሩ የሆነ ክህሎቱና የመደረብ አቅሙ ጥሩ የሚባል ነው። ነገር ግን አንዳንዴ ከተጫዋቾች ጋር ተደረበው ሲጫወት ትክክለኛ ያልሆኑ ፋውሎችን ይሰራል። በቀላሉ የሚገኙ ፋውሎችን ይሰራል። ቢጫ ካርድ፣ ቀይ ካርድ ሊያሰጡ የሚችሉ ከግዴለሽነት የሚመጡ ፋውሎችን ይሰራል። ይህንን ማሻሻል የሚጠበቅበት ይሆናል። ፈጣን በፈጣን ተጫዋቾች ከሆኑ ያልፉታል። በአካል ብቃት ረገድ ከሱ ደከም ያሉ ከሆኑ ግን በቀላሉ ድሎችን የማምከን ብቃት አለው። ያጥሩ የሚባል ክህሎት ነው። ስለዚህ ለማንቸስተር ዩናይትድ በተለየ መልኩ ተጫዋች የሚሰጠው ከዚህ በፊት ራሽፎርድ፣ አንቶኒ፣ ጋርናቸው የማይሰጡትን ወደኋላ ተመልሰው በሚገባ መከላከል የሚችል ነው። ድሎችን በመፍጠር በኩል ብሪያን ምበውሞ በጨዋታ ውስጥ አሲስት የማድረግ አቅሙ ዜሮ ነበር ሁለ ነው። ኤክስፔክተድ አሲስቱም ተቀራራቢ ነው። 0.56 ደግሞ የሆነ ወይም በጨዋታ ውስጥ 0.5 ታስሩ ተጫዋቾችን አልፎ የሚሄድ ኳሶችን ማቅረብ የሚችል ነው። በዚህ በኩል በቸርኪ በኦሊሴ በሳላ ይበለጣል። ነገር ግን ቀድሜ እንደነገርኳችሁ የብሬንፎርድ መጫወቱ ለዚህ ይዳርገዋል። ምክንያቱም እድሎችን መፍጠር ኳሱን የሚይዝ ቡድን ነው፣ ብዙን ጊዜ ብዙ እድሎችን የሚፈጥረው እና በዚህ በኩል ደከም ብሎ የሚታይ ይሆናል። ይህ በማንቸስተር ዩናይትድ ቤት ሊያሻሽለው የሚችለው ይመስለኛል። ማንቸስተር ዩናይትድ የተሻለ ኳሶችን የማዛቅም ስላለው ኳሶችን በማሻማት ወይም ደግሞ ክሮስ የማድረግ አቅሙን ካያችሁት፣ ብራያን ምበውሞ በጨዋታ ውስጥ ሶስት ኳሶችን ያሻማል። የተሳካ የመሆን አቅሙ ደግሞ 31 ነጥብ 8% ነው። ኦልሞስት ወደ 32% ነው። ጥሩ የሚባል ነው። ከሚያሻማቸው ሶስት ኳሶች ውስጥ አንዱ ትክክለኛ ቦታው ላይ የመድረስ አቅም አለው። በዚህ በኩል ከሳካ ከኦሊሴ የተሻለ ሆኖ ይታያል። ነገር ግን መካከለኛ የሚባል ነው። የቡካዮ ሳካ ኳሶች በተለይ ባርሰናል ቤት ካይታችሁ ከሆነ ኮርናዎችን የሚያሻማው እሱ ነው። በኳስም በማሻማት አቅሙ ጥሩ የሚባል ይህ አቅሙ መሻሻል የሚችል ነው። በተለይ ዳይሬክት የሆኑ ክሮሶችን ማሻሻል የሚጠበቅበት ይሆናል። የተለያየ ጥሩ ቴክኒካል ብቃት አሉ። ሹቶ፣ ክሮስ የሚያደርግበትን አቅም ካያችሁ ቴክኒካሊ ጥሩ የተለየ ብቃት እንዳለው የሚያሳይ ነው። ከተጫዋቾች ጋር የመጣመር አቅሙን ካያችሁት ዳይሬክት ዊንገር እንጂ ይሄ በአስር ቁጥር ሚና ምንም እንኳን ኢንቨርትድ ዊንገር ይሁን እንጂ በአስር ቁጥር ሚና መጦ የመቀየር አቅም የለውም። ስለዚህ ይህንን ክሎቱን ማሻሻል ይጠበቅበታል። በጨዋታ ውስጥ እንግዲህ ምበውሞ 29 ኳሶችን ፓስ ያደርጋል። ከነዛ ውስጥ 74 ፐርሰንቱ ነው የተሳካ የሚሆኑት ይህንን ማሻሻል የሚጠበቅበት ይሆናል። ከዛ ውጭ ሰባት ነጥብ ስድስቶቹ ደግሞ ወደፊት ኳሶች የሚጠጉ ናቸው የሚሆኑት። ሳላህ በዚህ በኩል በጣም ጥሩ ፐርፎርማንስ ያለው ተጫዋች ነው። ስለዚህ ብሪያን ምቦሞ በዚህ መስመር ላይ የሚጫወት ከሆነ በተለይ በዩናይትድ ሶስት አራት ሶስት አጫዋወት ውስጥ ከአማድ ዲያሎ ጋር ቢሰለፍ የተሻለ ጥምረትን ይፈጥራል። አማድ ዲያሎ መስመሩን ጠብቆ ኢንቦሞ የሚጫወትለት ይሆናል። ትክክለኛ ይህ ኢንቨርትድ ዊንገር የመሆን ወደ ሳጥኑ እየተጠጋሹቶችን ካላርጎ በማስቆጠር ጥሩ ፐርፎርማንስ ያለው ተጫዋች ሳይሆን መስመሩን ጠብቆ መሩ ላይ ስፔሶችን አግኝቶ ሩጫዎችን ለማድረግ የተፈጠረ የሚመስል ተጫዋች ነው። ያ ጥሩ ክህሎቱ ሆኖ ይታያል። ከዛ ውጭ ጥሩ የሆነ ጨዋታን የመረዳት ብቃት እንዳለውም እዚህ ጋር ልብ ልትሉ ይጠበቃል። የአየር ላይ ኳሶችን አጠቃቀሙን ካየን ጥሩ የሚባል ፐርፎርማንሱ አሉት። ደካማ ሆነው የምታዩት አሉ። አንደኛ በጨዋታ ውስጥ በአየር ላይ ኳሶች ሁለት ነጥብ ሶስት ሁለት ኳሶችን ነው ከነዚ ውስጥ ሰላሳ ፐርሰንቶቹን የሚጠቀም ቁመቱ አጠር ማለቱ ለዚህ ጎደዋል። ከዛ ውጭ ግን በአካል ቅርጹ ረገድ በጣም ለአየር ላይ ኳስ ጥሩ የሚባል ነው ማለት ፊዚካሊ በጣም ጠንካራ ከሚባሉ ተጫዋቾች ውስጥ አንዱ ነው። ነገር ግን ኳሶችን ያገኘበትን በሚገባ አይጠቀምም። ይህንንም ማሽ ማሻሻል ይጠበቅበታል። በረጅም ኳስ በማቀበል አቅሙ ካያችሁት በጨዋታ ውስጥ ኦልሞስት አንድ ነጥብ ስድስት ኳሶችን ረጅም ኳሶችን ያቀብላል በተሳካ የሚባለው ሀምሳ አራት ፐርሰንቱ ነው። ከነዚ ውስጥ ደግሞ በትክክል ሁኔታውን ጠብቆ የሚሄዱ ወይም ደግሞ ረጃጅም ኳሶቹን አቀብሏቸው በአማካኝ የሚሄድበት ሜትር ርቀቱን ካያችሁት አስራ ስድስት ነጥብ አራት ዘጠኝ ሆኖ ይታያል። ጥሩ የሚባል ነው። ነገር ግን በዚህ በረብር በኩል በነሳካ በነሊሴ በብዙዎቹ የሚበለጡ ነው ይታያል። በማንቸስተር ዩናይትድ ቤት ከመጣ ይህንን አቅሙን ማሻሻል ይጠበቅበታል። ስለዚህ ደርማቻችን ጠቅለል ሪቻርድ ግን እንግዲህ ያለውን ሁኔታ በማንቸስተር ዩናይትድ ቤት ቢመጣ ምን ምን ነገሮችን ያሳያል ካል እንግዲህ በብሬንፎርድ የአራት ሁለት ሶስት አንድን የኢንቨርትድ ዊንገርነት ሚና በመተው ወደ ማንቸስተር ዩናይትድ ሲመጣ በሶስት አራት ሶስት ነው የሚጫወቱት። በማንቸስተር ዩናይትድ ኢንቨርትድ ዊንገር ሆኖ የአስር ቁጥር ሚናውን በቀኝ በኩል ይዞ የሚጫወት ይሆናል። ስለዚህ ማንቸስተር ዩናይትድ ከብሪያን ምበውሞ ጋር የሚያሰልፈው የቀኝ ተመላላሹ ተጫዋች በጣም ወሳኝ ነው። ለምሳሌ ይህ ተጫዋች ከአማድ ዲያሎ ጋር የሚሰልፍ ከሆነ ስፔሶችን በማሸነፍ ረገድ በጣም ጥሩ ነው። ስፔሶችን የሚያይበት መንገድ አማድ አስር ቁጥር ሚናውን ይይዝና ምንበሙ የተቀያየሩ ኢንቨርተድ ዊንገርነቱን ሚናውን የሚጫወቱ ይሆናል። ለምሳሌ አመድ ያለውን አስቦ አሰልፎ ፓትሪክ ዶርጉን ወደ ኋላ የሚመልሰው ከሆነ ዶርጉ 4 3 4 3 እንኳን ቢሆን አጫወታቸው ማንቸስተር ዩናይትድ በቀኝ በኩል ሲያጠቃ ዶርጉ ይመለስና አራት ተከላካይ ያደረጋቸዋል ተከላካዩን። ስለዚህ አመድና ምንበሙ በጣም የተሻለ የማጥቃት ክፍልን ይመሰርታሉ። አሁን እዚህ ጋር መነሳት የሚጠበቅበት ምንድን ነው? ዩናይትድ በዚህኛው መስመር ላይ አስፈሪ የመሆን እድል ይኖረዋል? በተለይ በመልሶ ማጥቃት ትልልቅ ቡድኖችን በሚጫወቱበት ጊዜ ብሪያን ምበውሞና ማቲያስ ኩኛ የተለየ ዩናይትድን ሁለቱን መስመሮች ሁለቱን ፍላንኮች በሚገባ ፐርፎርም ሊያደርጉ የሚችሉና የተሻለ ብቃታቸውን ሊያወጡ የሚችሉበት ነው የሚሆኑት። በአጠቃላይ በመጨረሻ እንጠቅልለውና ሀሳቡን ብሪያን ምበውሞ በማንቸስተር ዩናይትድ ምን ነገር ያጋጥመዋል ነው? አንደኛ ምንም ጥያቄ የለውም ምርጥ ተጫዋች ነው። ለብሪያን ምበውሞ ማንቸስተር ዩናይትድ የሚወጣው ገንዘብ ወሳኝ ነው። ዘጠና ሚሊዮን ፓውንድ፣ መቶ ሚሊዮን ፓውንድ የሚወጣበት አይደለም። ስለ ጫናዎች ቀንሰው ስልሳ ሚሊዮን ፓውንድ ቢመጣ ከማቲያስ ኩኛ ጋር ባለው ፐርፎርማንስ ጥሩ የሚባል ነው። በአሁኑ በዘመናዊ እግር ኳስ ውስጥ ስልሳ ሚሊዮን ፓውንድ ለመካከለኛ ተጫዋች የምታወጡት ነው። ስለዚህ ዩናይትድ ይህንን አይነት ቁማር የሚቆምር ይሆናል። ዩናይትድ ይህንን ተጫዋች በጣም ምርጡ ነው። ዩናይትድን የመለወጥ ብቃት ሊኖረው ይችላል። በአማካይ ደግሞ ወርዶ የምታዩት አይነት ተጫዋች አይሆንም። ስለዚህ ዩናይትድ ከዚህ በፊት ሳንቾ፣ አንቶኒ ላይ የወሰደውን አይነት ሳይሆን በእንግሊዝ ፕሪሚየር ሊግ ላይ የተረጋገጠ አትሊስት የሆነ ያክል አውትፑቶችን ማምጣት የሚችል በእንግሊዝ ፕሪሚየር ሊግ ሀያ ጎሎችን ያስቆጠረ በውድድር አመቱ ባለፉት አመታቶች በብሬንፎርድ ምርጥ ብቃቱን ያሳየ ተጫዋች ስለሆነ ለዩናይትድ ጥሩ ይሆናል። ጥንካሬውና ደካማ ጎኑ እስካሁን ያወራናቸውን ስንጠቀልለው ስንጠቃልለው አንድ ለአንድ ግንኙነቱ ጥሩ የሚባለው ድሪብል አድርጎ የማለፍ አቅም አጨራረሱ ጥሩ የሚባለው በቀኙም በግራውን መጨረሱ፣ ከዛ ውጭ ጥሩ ኳሶችን ያሻማል። ሌላኛው ግን በዩናይትድ ቤት ለውጦችን የሚያመጣ ዩናይትድ ከነበሩት መስመር ተጫዋቾች አንጻር በጣም የተሻለ ወርክሬት አለው ወይም ደግሞ በጠንካራ ሰራተኝነቱ የማይታማ ነው። ስለዚህ ዩናይትድን የሩበን አሞሪም ምርጡ ተጫዋች የመሆን አቅም አለው ብዬ አስባለሁ። በወርክሬት ካያችሁት፣ እንዲሁም ከማቲያስ ኩኛ ሁሉ የተሻለ ሆኖ ይታያል። ስለዚህ ዩናይትድ ቤት ትልልቅ ለ ሽጎጦችን ያመጣ ከማጎኑ አሁንም ቢሆን የአየር ላይ ኳሶችን አጠቃቀሙ ከአየር ላይ ኳሶችን የማሻማትና የአየር ላይ ኳሶችን የሚሞክርበት ብቃቱን ይህንን ማሻሻል ይጠበቅበታል። ረጃጅም ኳሶችን ኳሶችን ፔኔትሬት አድርጎ አስር ቁጥር ሚናነት የመስጠት አቅሙን ማሻሻል ይጠበቅበታል። ከዛ ውጭ እንግዲህ ራሱን ማሻሻል የሚችልበትና ወደ ዩናይትድ መጦ እንዴት ፈተናዎችን ያሸንፋል የሚለው ትልቁ ጥያቄ ይሆናል። በአውሮፓ ቻምፒዮንስ ሊግ ላይ ራሱን ፕሩቭን ያደረገ ተጫዋች አይደለም። ለምሳሌ ሳላ፣ ሳካ፣ ኦሊሴ፣ ያማል እነዚህ ተጫዋቾች በአውሮፓ መድረኮች ላይ ምርጥ ብቃታቸውን አሳይቷል። ስለዚህ ሚምቦሞ በቻምፒዮንስ ሊጉ ላይ ወይም ደግሞ በአውሮፓ መድረኮች ላይ ዩናይትድን እንዴት አድርጎ በሚቀጥሉት አመታቶች ይወክላል የምናየው ይሆናል። ነገር ግን ዩናይትድን ምርጫው ማድረጉ በእንግሊዝ ፕሪሚየር ሊግ ላይ አይተነዋልና ይህንን ድንቅ ብቃቱን በአውሮፓ መድረክ ላይም ያሳያል ብዬ አስባለሁ። በአጠቃላይ ስለ ብሪያን ሚምቦሞ ያወራናችሁ አዳዲስ መረጃዎች ይህንን ይመስላሉ። ወደ አድማቻችን ላይክ፣ ሼር፣ ኮሜንት ሰብስክራይብ አድርጉ። ይህንን ተጫዋች በዩናይትድ ቤት ምን አይነት ብቃቱን ያሳያል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አሳውቁ። ይህ ያያ ስፖርት ነው።